ዛሬ ይሄንን ታሊባ አጋጣሚ ገዝቼ መጣሁ እና እየቆላሁት ነው። ፈጭቼ ልጠቀሙ ማለት ነው። በስንት ጊዜ የሆነ አገኘው የሆነ ቦታ ላይ ሄጀ ከዛ አሁን ይሄንን ፍጭት አድርጌው እንትን አደረገዋለሁ። የሆነ አንዳንድ ማንኪያ ሾርባ ማንኪያ በምግብ ላይ እየጨመሩ ሲበላ ለደም አሪፍ ነው። ብዙ ደሞችን የሴሎችን የማዘዋወር እንትን አለው። ለስራ ስሮች በጣም አሪፍ ነው። ለሆድ እርቀትም ግን ሳይበዛ አንዳንድ ማንኪያ ብቻ መጠቀም ነው። እንደዛ ሲሆን ምንም ጉዳት የለውም፣ አሪፍ ነው እና አሁን እንደዚህ አምሽ አስቀምጥና በኋላ በደንብ አርጌ በመፍጫ ፍጭት አርጌው እጠቀመዋለሁ እና ይህን ይመስላል። የዛሬ ውሎ ይሄ እንዴት ናችሁ? ሰላም ናችሁ? እኔ ጋር እግዚአብሔር ይመስገን ሁሉም ሰላም። ሁላችሁም እንደዚህ አይነት ነገር የሰራችሁ በቤታችሁ ተጠቀሙ። በጣም አሪፍ ነው። በተለይ ሰው ሀገር ላይ ይሄ ለረጅም ሰዓት ቆማችሁ የምትውሉት የምሰሩት ልጆች ይህን ብትጠቀሙ በጣም አሪፍ ነው። ለደማችሁ፣ ለሰውነታችሁ ክፍል በጣም እንትን አለው። ደምን ያዘዋውራል ከቦታ ቦታ፣ በጣም ነው የሚያንቀሳቅሰው። ይሄ ደክሟቸው ዝሏቸው እንትን የሚያደርጋቸውን ሰውነታቸውን እርፍ ያደርገዋል እና ታሊባ ለብዙ ነገር ይጠቅማል። ጥሩ ነው፣ ተጠቀሙ። ለፊትም ጥራት አሪፍ ነው። በጣም እና፣ ውዶቼ ወዳችኋለሁ። ይህን ተጠቀሙ እየሰራችሁ፣ በእውነት ነው የምላችሁ።